ሰላም ሰላም፣ እንዴት ናችሁ? ውድ ቻናል ስም ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናል ስም ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ቻናል ሲሆናችሁ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮው እንሂድ። ኦኬ፣ ዛሬ የተለያዩ ቃላቶችን ይዤላችሁ መጥቻለሁ እነዚህን ቃላቶች አብረን እያነበብንን እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል ማለት ነው። በመጀመሪያ ፊደል ፊደል እናነብላችኋለሁ፣ ከዚያ ደግሞ ቃሉን ባን ላይ እያርቁ እያነበቡ እየማሳያችሁ ይሆናል ማለት ነው። አብራችሁ ከኔ ጋር አንበቡ። ወደ ቪዲዮ ኦኬ፣ የመጀመሪያው ቃል ከዚህ ለምን ዳንኤል ዳንኤል ይላል። ዳንኤል የሚለውን ስናይ ዳ ማለት ከቤተሰብ አራተኛ ፊደል ነው። ን ከኔ ቤተሰብ ስድስተኛ ፊደል ነው። ኤ ከቤተሰብ አምስተኛ ፊደል ነው። ል ከኔ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላት ስራ ተባሉ መረዳዳን ስናነባቸው ዳ ን ኤ ል ዳንኤል የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚህ ለሚላል በቅርበት ይላል። በቅርበት የሚለውን ስናይ በማለት ከቤተሰብ የመጀመሪያ ፊደል ነው። ቅ ደግሞ ከቀ ቤተሰብ ስድስተኛ ፊደል ነው። ር ከለ ቤተሰብ ስድስተኛ ፊደል በ ከበ ቤተሰብ የመጀመሪያ ፊደል ት ከተ ቤተሰብ ስድስተኛ ፊደል እነዚህን ፊደላቶች ስራ ተባለው መርፍ ደዳል አለባቸው በ ቅ ር በ ት በቅርበት የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላ ጠ ቅ ላ ይ ጠቅላይ ይላል። ጠቅላይ የሚለውን ስነ ጣማር ከጠ ቤተሰብ የመጀመሪያ ፊደል ነው። ቅ ከቀ ቤተሰብ ስድስተኛ ፊደል ነው። ላ ከለቤተሰብ አራተኛ ፊደል ነው። ይ ከየ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባሎ ለመወስዳ ደረት ስናንባቸው ጠቅላይ ጠቅላይ የሚለውን ቃል እናገኛለን። ቀጤ ደግሞ ከዚህ ለሚላል ወጣቶች ወጣቶች ይላል። ወጣቶች የሚለውን ስናይ ወ ማለት ማለት ከወ ቤተሰብ የመጀመሪያ ፊደል ነው። ጣ ደግሞ ከጠ ቤተሰብ አራተኛ ፊደል ነው። ቶ ከተ ቤተሰብ የመጨረሻ ፊደል ነው። ቺ ከቸ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባሎ ለመርኩ ደርደን ስናንባቸው ወጣቶች ወጣቶች የሚለውን ቃል ይሰጠናል። በቀጣይ ደረጃ ደግሞ ከዚህ ለምን ይላል ዛምቢያ፣ ዛምቢያ ይላል። ዛምቢያ የሚለውን ስናይ የዛ ማለት ከዚህ ቤተሰብ አራተኛ ፊደል ነው። ም ደግሞ ከቤተሰብ ስድስተኛ ፊደል ነው። ቢ ከቤተሰብ ሦስተኛ ፊደል ነው። ያ ከቤተሰብ አራተኛ ፊደል ነው። እነዚህም ፊደላት ስራ ተባለ መደረን ስናነባቸው ዛምቢያ፣ ዛምቢያ የሚለውን ቃል ይሰጠናል። ቀጣይ ከዚህ ለምን ይላል አርባምንጭ ምን ማለት ነው? አርባ ምንጭ ይላል። አርባ ምንጭ የሚለውን ስናይ አ ማለት ከአቤተሰብ የመጀመሪያ ፊደል ነው። ር ከረ ቤተሰብ ስድስተኛ ፊደል ነው። ባ ከቤተሰብ አራተኛ ፊደል ነው። ም ከቤተሰብ ስድስተኛ ፊደል ነው። ን ከቤተሰብ ስድስተኛ ፊደል ነው። ጭም በተመሳሳይ ከቤተሰብ ስድስተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አርባምንጭ አርባ ምንጭ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ደሚላል ኢትዮጵያ ኢትዮጵያ ይላል። ኢትዮጵያ የሚለውም ስና ኢ ማለት ከቤተሰብ ሶስተኛ ፊደል ነው። ት ደግሞ ከተቢያ ስድስተኛ ፊደል ነው። ዮ ከየቤተሰብ የመጨረሻ ፊደል ነው። ጵ ከጵ ቤተሰብ ስድስተኛ ፊደል ነው። ያ ደግሞ ከየቤተሰብ አራተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ሥራት ባሉ መልኩ ደርድረን እናነባቸው ኢትዮጵያ ኢትዮጵያ የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ከዚህ ለሚዳ ጀግኖች ጀግኖች ይላል ጀግኖች የሚለውን ስናይ ጀ ማለት ከጀ ቤተሰብ የመጀመሪያ ፊደል ነው። ግ ደግሞ ከገ ቤተሰብ ስድስተኛ ፊደል ነው። ኖ ከነ ቤተሰብ የመጨረሻ ፊደል ነው። ች ከች ቤተሰብ ደግሞ ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለ መርዳደረ ስናንባቸው ጀ ጀግኖች የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለሚላል ጨጨብሳ ጨጨብሳ ይላል። ጨጨብሳ ብለም ስና ጨ ማለት ከጨብሰብ የመጀመሪያ ፊደል ነው። በተመሳሳይ ጨ ከጨብሰብ የመጀመሪያ ፊደል ነው። ብ ከብብሰብ ስድስተኛ ፊደል ነው። ሳ ከስብሰብ አራተኛ ፊደል ነው። እነዚህም ፊደላት ስራ ተባለው መርዳ ደረስ እናንባቸው ጨጨብሳ ጨጨብሳ የሚለውን ቃል ይሰጠናል። በቀጣይ ደረጃ ከዚያ የሚላል ቀለማት ቀለማት ይላል ቀለማት የሚለውን ስናይ ቀ ማለት ከቀቤተሰብ የመጀመሪያ ፊደል ነው ለከለቤተሰብ የመጀመሪያ ፊደል ማ ከመቤተሰብ አራተኛ ፊደል ት ከተቤተሰብ ስድስተኛ ፊደል እነዚህም ፌዴራቶች ስራ ተባለ ደደር ስናነባቸው ቀ ለ ማት ቀለማት የሚለውን ቃል ማግኘት እንችላለን ማለት ነው በቀጣይ ከዚህ ለሚላል መስከረም መስከረም ይላል መስከረም የሚለውን ስናይ መ ማለት ከመቤተሰብ የመጀመሪያ ፊደል ነው ስ ደግሞ ከሰቤተሰብ ስድስተኛ ፊደል ነው ከቤተሰብ የመጀመሪያ ፊደል ረ ከረ ቤተሰብ የመጀመሪያ ፊደል ም ከመ ቤተሰብ ስድስተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መርዳ ደረ ስናንባቸው መ ስ ከ ረ ም መስከረም የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላ ደብዳቤ ደብዳቤ ይላል። ደብዳቤ የሚለ ስና ደ ማለት ከደ ቤተሰብ የመጀመሪያ ፊደል ነው። ብ ከቤተሰብ ስድስተኛ ፊደል ነው። ዳ ከደ ቤተሰብ አራተኛ ፊደል ነው። ቤ ደግሞ ከቤተሰብ አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መርዳ ደረን ስናንባቸው ደብዳቤ ደብዳቤ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ላይ ሸራተን ሸራተን ይላል። ሸራተን የሚለውን ስና ሸ ማለት ከሸ ቤተሰብ አምስተኛ ፊደል ነው። ራ ደግሞ ከቤተሰብ አራተኛ ፊደል ነው። ተ ከተ ቤተሰብ የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መርክ ዳደረ ስናንባቸው ሸራተን ሸራተን የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የሚለን ኬሚካል ኬሚካል ይላል። ኬሚካል የሚለው ስናይ ኬ ማለት ከቤተሰብ አምስተኛ ፊደል ነው። ሚ ደግሞ ከመቤተሰብ ሶስተኛ ፊደል ነው። ካ ከከቤተሰብ አራተኛ ፊደል ነው። ለ ከለቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ሰራት ባለ መርክ ደርድረን ስናለባቸው ኬሚካል ኬሚካል የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ የሚለን ገንዘብ ገንዘብ ይላል። ገንዘብ የሚለውን ስናይ ማለት ከገ ቤተሰብ የመጀመሪያ ፊደል ነው። ን ከነ ቤተሰብ ስድስተኛ ፊደል ነው። ዘ ከዘ ቤተሰብ የመጀመሪያ ፊደል ነው። ብ ከቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላት ስርዓት ባለው መሮፍ ደደረ ስናነባቸው ገ ን ዘ ብ ገንዘብ የሚለውን ቃል ይሰጠናል። ቀጣይ ደረጃ ደግሞ ከዚ ሚላል ም ን ተስኖት ምን ተስኖት ይላል ምን ተስኖት የሚለውን ስናይ ም ማለት ከመ ቤተሰብ ስድስተኛ ፊደል ነው። ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነው። ተ ከተቤተሰብ የመጀመሪያ ፊደል ነው። ስ ከሰ ቤተሰብ ስድስተኛ ፊደል ነው። ኖ ከነ ቤተሰብ የመጨረሻ ፊደል ነው። ት ከተቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለው መልኩ ደርድረን ስናነባቸው ም ን ተ ስ ኖ ት ምን ተስኖት የሚለውን ቃል እናገኛለን ማለት ነው። ኦኬ እንደዚህ እያደረጋቸው እያነበባቸው እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። ዛሬ ጅላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0901 06 8128 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ ማለት ነው። ቀጣይ በሌሎች ቪዲዮች እስከምመለስ መልካም ጊዜ